ጊዜ ብዙ ጊዜ ሰው ሪስፔክት ሲሰጣችሁ ሪስፔክትን በእንትን ተጠቀሙበት በስነ ስርዓት ተጠቀሙበት። ኦኬ አሁንም ምንም ነገር ልነካሽ አልፈልግ ወይዘሮ፣ ምንም ነገር ማለት ኢቨን ኢቨን በቃ የጌሜን ቀን ለማባላሸት ብለሽ የዛን ጊዜ በዛን ሰዓት መጣለሁ ያልሽው እሱ ኬ ምጪ ሚያዚያም ሀያ አምስት ምጪ፣ ሚያዚያ ሀያ አምስት ምጪ። አያገባኝም ምን ስሜን የሚባል ሶሻል ሚዲያ ላይ እንዳታነሺ በቃ ሲሚን የሚባል ነገር እንዳታነሽ ስለ ልጅሽ ነገር መከራከል ትችያለሽ መናገር ትችያለሽ እንደፈለግሽ ልጅሽ ልጅሽ ነች ስለ እኔ ስም ምንም ነገር እንዳታነሽ በቃ ከኔ ጋ ያለሽ ነገር እዚያ ቆይ ምንም ነገር እንድትነጋገሪኝ ከኔ ጋ ሆነ እንድታወሪ አልፈልግም የየራሳችን ህይወት አለን የየራሳችን መንገድ አለ ሰውን ሪፖርት አድርጎልኝ አትበይ አንቺ ነሻ መክሰስ የምትፈልጊ ቀጥ ጦሮች መተሽ ኢምባሲ ላይ መክሰስ ትችያለሽ ማንም ሰውን ሂድ ክሰስልኝ፣ ወዲ ሪፖርት አርግልኝ አይባል። ራስሽ በራስሽ መጥሽ ሪፖርት አርግልኝ ሪፖርት አርግል ኦኬ። እና መያዝ ሀያ ስምንት ሰዓት አራት በኢትዮጵያ አራት ሰዓት ትገባለው። ያች የጌሚ ሰዓት ና የጌሚ ቀን ነው። ይሄ ደግሞ ሆን ብሎ የታቀደ እኔን ከዙ ጋር ለማብጠራት እቶ እኔ የማንም ሰውን ድጋፍ የምፈልግ ሰውም አደለው። የማንም ሰውን እርዳታ የምፈልግ ሰው አደለው። ገባሽ?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

አይገርመኝም። ምክንያቱም ልጅሽ እየተሰደበች ለራሱ ልጅደባት እውነታቸው ናቸው ስላለሽ ማለት ነው። አ ኦኬ ብሮ ሪስፔክት አድርግ፣ እናትሆን አክብር፣ ምናምን የሚባል ነገር የለም። እናት እስካልተከበረች ድረስ የማንም እናት ላከብር አልችልም። እስካሁን ምንም ነገር መጥፎ የማላወራው ነገር ለዚህ ብዬ ነው። በቃ ተይ ተይ። ኦኬ፣ ልጅሽን መያዝ ከፈለግሽ ልጅሽን መያዝ ትችያለሽ። ከኢትዮጵያ አውጥቶ ሰርቃት ነው? ያ ከኢትዮጵያ ሰርቅ ለእኔ መውሰት ለጥቅም በፈለጋት ነሆር ወደዚህ ሀገር ቀጣ አድርጌ አመጣት ነበር። ስላልፈልኩን ህይወቷ እንዲስተካከል ወደ አሜሪካ ሂጅ አልኩ። እኔ ደግሞ ምንም ነገር የከፈልኩት ነገር የለም። ከየት እና መጫወት ኬት ለራሱ አላውቅም። ኦኬ፣ ኦኬ፣ እንትን አድርገናታል፣ አድቫይስ ሰጠናታል፣ ምናምን ከጎናዋ ነበረን አይዞሽ እያልና ንት ነበር ኦፍኮርስ። አይነ አቃሉ አንዳንድ ጊዜ ደግሞ ሰዎች ሲሆን ጭንቅላታች በደንብ አርጋቸው ከፈት አርጋቸው አስቡ። ኦኬ እስካሁን የተሰደኩት እኔ ይበቃኛል። በጣም ሰልችቶኛል። በቃ እኔ ማንም ሰብ ሰደበኝ ምናምን ብሎ ተናግሬ ማለት ነው፣ እንደፈለገው ሰው መሳደብ ይችላሉ። ብ አንቺ ግን የቀረባ ሰውች የቀረባ ማለ ወንጂ ሆነሽ ደ ደባካችሁ አንቺ የቀርብ ሰው ስለሆንሽ ብዬሽ ነው እየመለስኩልሽ አለሁ። አሁንም እባክሽ ወደ ሌላ ነገር ሳሄድ ወደ ሌላ ነገር ወሬ ሳልሄድ ሳንሰዳደብ ሳንንትን ሳንል ምናምን በሰላም እንትንትን ና በሰላም የምንለው ኦኬ። አሁንም ልጅሽን ወደ እኔ አልመጣችም አጠገብሽ ያለች እኔ እኮ ወድጃ ወዳኝ እንጂ በእንትን አይደለም በግዴታ ምናምን የሚባል ነገር የለኛል። አልወደም ካለችን ኮልተዋ ትችላሉ። ገባሻ

ምክንያቱም ከልጅ ጋር እንጂ ከአንቺ ጋር ትዳር አላደረግን ሶ ስሜን እንዳታነሽ። ሚያዝያ ሀያ ስምንት እያልሽ ነው። ቅዳሜ ነች። ቅዳሜ አራት ሰዓት ነው። ቅዳሜ አራት ሰዓት ደግሞ የእኔ የሚጀመርበት ሰዓት ነው። ስሜን የሚባል ነገር እንዳታነሽ። የፈለግሽውን አውሪ፣ ስለ ልጅሽ ስለ አንቺ የፈለግሽውን አውሪ። ስሜን የሚባል ግን እንዳታነሽ። የራስሽን እንትን ነገር አርጊ። የራስሽን ነገር አርጊ በቃ የራስሽን ነገር አውሪ የራስሽን እንትን አርጊ። መያዝ ሀያ ስምንት ብሎ ነገር የለም። ስለ ራስሽ ጉዳይ ስለ ራስሽ ላይፍ ስለ ልጅሽ ላይፍ አውሪ አ ስለሱ ምንም ምንም ነገር ልሽ አልችልም እ ለምን ተናገርሽ ስለ ልጅሽ ለምን አልተናገርሽ? ልሽ አልችልም። መያዝ ሀያ አምስት የሚሆን መያዝ ሀያ ስለ እኔ ስም ሁለተኛ እንዳታለች ሶሻል ሚዲያ ላይ ገባሻ እኔና አንቺ በዚህ በሰላም መለያየት አለብን። ከዚህ በላይ እኔ ለራሱ አቅም የለኝም። ኦኬ፣ ሶ በደንብ አድርገሽ ይህን መሰጅ ይደርስሻል ብዬ ተስፋ አድርጋለሁ። ስሜን ካነሳሽው ግን የዛን ጊዜ ሪስፔክት የሚባል ነገር የለም። ዲስሪስፔክት ነው የምንሄደው። ኦኬ፣ እኔ የእኔ ቤተሰቦች እናቴ ቤተሰቦቼ ደዚህን ሪስፔክት እያደረጉ እናትውን ሪስፔክት እያደረጉ የደዚህ እናት ግን የኔ ቤተሰቦችን ዲስሪስፔክት ልታረጋችን፣ አንድ ወይን የኔ እናት እዚህ ያላችሁ አንድ ስድስት መቶ ስድስት ሺ ስድስት መቶ ሰዎች አላችሁ። የኔ እናት ወይ የኔ ፋሚሊ ሶሻል ሚዲያ ላይ ወጥተው ወይ ደዚህን ወይ የደዚህ እናትን ዲስሪስፔክት ሲያደርጉ አይታችሁ ታውቃላችሁ? አይታችሁ ታውቃላችሁ? እዚህ ያላችሁ ሰዎች በሙሉ ማለት ነው። ያየ ሰው አለ ከኔ ፋሚሊ በሙሉ ማለት ነው ማንም አይገባም ማንም ነፈር ይበር ዲስሪስፔክት አያደርጋቸው በማዶ ሆኖ ነው የሚከታተሉት እንዲህ ሶሻል ሚዲያ ላይ የሚያመጣቸው የለም እናቴ እኮ የአምሳ ዓመት ልጅ አይደለችም የአርባ ሁለት አመት ልጅ ነች አሮጊትም አይደለችም እኮ ወጣት ነች ገባችሁ እና ቲና እባክሽ ተይኝ ተይኝ፣ በቃ ከአንቺ ጋር ያለኝን ነገር ብዙ ነገር ሄደናል። አልሰድብኩሽም ኩሽም የአንቺ ስዱብ አለ ባወጣው ብንትን ብል በጣም መጥፎ ነገር ነው የሚደርሰው፣ ህዝቡም ወደ አንቺ ነው የሚገለበጠው። ይህንን ነገር እንዲሆን ግን አኔ አልፈልግም፣ ገባሻ? ይህን ሳላረግ ለራሱ እናትና ልጅ አጣላቸው እየተባልኩ ስለሆነ ይሄን አርጌ ደሞ እንዲ ምን እንደሚመጣ ስለማቀው፣ በህዝብ በህዝብም ለራሱ ቢወጣ ማለት ነው እንደ ህዝብ እንደምትገለይ ልታቂው ይገባሻል። እንደ ህዝብ ማለት ነው በተለይ ሁለት ቮይስ ሻ ያለው ባወጣው እንደ ህዝብ ትገለያለሽ። ሶ እባክሽን ተይኝ በቃ። ከነ ያክስትሽ ልጅ ነች ከነ ያጎትሽ ልጅ ያለችው ውቺ ዱባይ ላይ ያለችው ከነ ቤተሰቦቼ፣ የቤተሰቦቼን አድረስ እየፈለገች ሌሎች እየሰጠች ያለችው ስልክ እያወጣች ምናምን ይህን ሁለታችሁም ማቆም አለባቸው። ሁለታችሁም ሶሻል ሚዲያ ላይ ስሜን እንድታነሱ አልፈልግም። ስለ ልጃችሁ እንደፈለጋችሁ አውሩ። ስለ ራስ ሽወት እንደፈለግሽ አውሪ። ባይደወይ ጋይዝ እኔ አሁን እየተናገርክ ለምን እየተናገርክ የምትሉኝ ያላችሁት በየራሴ ቀን የራሴ ጌም ማደርግበት ቀን በራሴ የራሴ አንድ አይነት በቀኑና በሰዓቱን በዛን ጊዜ ላይቭ ገባለሁና እናገራለሁ እያለ ስለሆነ ምን እንደምትናገር ደግሞ ብለን በርግ ስማሉ። ከአሁን በኋላ ምንም ትዕግስት የለኝም። ቤት በዲስስፔክት ከሄድ ቤት ነው የሚሄደ። ሁሉ በሄደችበት መንገድ እንሄዳለን። ስሜን እንዳታነሺ ነቨር ኤቨር የጌሜ ቀን ሚያዚያ አምስት ነው። በኢትዮጵያ ከምሽቱ አራት ሰዓት በኢትዮጵያ ማለት ነው የሚጀመረው፣ ሶስት ሰዓት ላይ ነው የምንገባው። በኤሮፓ ደግሞ ሜይ ሶስት ሜይ ሶስት ማለት ነው ሰዓት ዘጠኝ ስምንት ሰዓት ነው የምንገባው። ሁላችን ጋይስ ይህን መልዕክት አድርሱላት። ወይዘሮ ቲና እባክሽን ስሜን እንዳታነሽ። ወይዘሮ ቲና አሁንም በሪስፔክት ነው እየመለስኩልሽ ያለሁት። አልሰደብኩሽም። የሰደብኩሽ ቪዲዮ አምሽ ይቅርታ አልጥቅሽ ብዬሻለሁ። ኦኬ ምንም አይነት ነገር አልሰደብኩሽም። እኔ ዲስሪስፔክትሽም አላረግኩሽም ኢግኖር ላደርጋት አልችልም ብሎ ቤተሰቦች በሙሉ ተበድለዋል። አንድ የኔም ቤተሰቦች ሪስፔክት እያደረጉ ሪስፔክት እየሰጡ ዲስሪስፔክት ሊሰጣቸው አልፈልግም። እኩን ሚሄዳለብ እና ታንክዩ ሶማች ለሁላችሁ፣ የሚፈልጉ መልስ ይሆናቸዋል። ለሁላችሁም ጋይስ መልካም ቀን የጌሚንግ ቴንኪ ሶማች አለሚ እንዴት አድርጌ ነው ተው እያላችሁኝ ያሉት? ኦኬ ቤተሰቦቼ መረገጥ አለባቸው። እኔ ሕዝብ ብሔር፣ ሃይማኖትን ስሰድብ አይታችሁን ታውቃኛለ ታውቋላችሁ። እዚህ ሶሻል ሚዲያ ላይ ጎስኩል አንተናዎት ነግረኝ። ስለዚህ ምርቴ ኖ ላይክ የጌሚንግ ቀኑን ሆን ብሎ ለማበላሸት የታቀደ በእነ ዮኒ ማኛ የታቀደ ነው። ይህ ግልጽ ነው። በእነ ዮኒ ማኛ የታቀደ ነው። እነሱ እኔ ላይ ምን እየሰሩ ነው በደንብ አድርጌ ነው የማውቀው። እኔ ዝም ያልካቸው ነው ምንም ነገር ስለማያመጡ ህይወቴ ላይ ማለት ነው። በደንብ አድርጌ ነው በዮኒ ማኛ ነው የታቀደ። አንደኛ ነገር በዮኒ ማኛ ነው የታቀደ። ምንም ነገር የለውም። ወይዘሮ ቲና ስላልገባ ስላልገባት ነው እንጂ ለእሱ አዝነው አይደለም። ፎሎወር መሰብሰቢያ ብር መሰብሰቢያ መጠቀሚያ የቪው መጠቀሚያ ነው ያረባት፣ ከእነ ልጇ ማለት ነው ለእናትና ልጅ ኬር ሰጥተውት አይደለም ወይ ስለ ቤት ሰዎች ወይ ስለ እኔ ላይፍን። ሰው ቤት እጅ አውርቼ አውቃለሁ፣ ጎትተው ስለወሰዱ ነው እዛ፣ እዛም ዲዚስ እየተሰደው ስለነበር ነው ጎት አለይድም። መናገር ብፈልግ የራስን ቤት ክፍቼ ይናገራለሁ። ማንም ይተው፣ ማንም ትንቢሌ ሰው የለ ብሮ አንድ ሰው እንዳታስገቡ። ሰው ማስገባት ጠፍቶኝ አይደለም። አሁንም ሌደዚ ስል እየተወኩት ነው በቃ ሌደዚ ስል ሁሉ ነገር እየተወኩት ነው። ሌደዚ ስል ነው እየተወኩኝ አለሁት እንዴ! ሌደዚ ስል መሰለኝ እየተወኩኝ አለሁት። እንደ ሌላ ቢሆን ከማንም በላይ እኮ እሳድባለሁ፣ ከማንም በላይ እኮ እመልሳለሁ። የማንም ሰው በርዳታም አልጠይቅም በስድብ ማለት ነው። እስኪ ፍቅር ይሻላል ከማንም በላይ ብለን ነው የሆኑ እየተሰደብን ስም የሚያልኩት ማንም ሰው የሀገሪ ልጅ ጠይቁት። አይደለም ቤት ሰዎች የተሰድ በሀገር የተሰዱ ዝም አለ። ግን ሁሉም ነገር እስኪ ይቅር ችግር የለውም። ያልፋል ያልፋል ያልፋል የሚያልፍ ያልፋ ያልፋልያልፋ አይመስልኝ እንዲሆን የሚያልፍ ነገር አይመስልኝ። እና ወይዘሮ ቲና ከህይወታችን ከህይወት በተለይ ከወጣች ማለት ከህይወታችን አለች ከህይወት ከወጣሽ መሰላም ወጪ አልወጣሽም። ደግሞ ሁለተኛ ስሜን አንሺና ሶሻል ሚዲያ ላይ ምንም ነገር አልሽም። ቀጥ ብለ በህግ ነው የሚፈታው ነው ምንም ነገር የምነጋገረው ነገር የለ። ስለ አንቺ ስም አላነሳም ሶሻል ሚዲያ ላይ አልመልስልሽም። በህግ ቀጥ ብዬ ከነ ፕሮፌሽ ነው የማስይዝሽ። ደን በደንብ ገብቶሻል ብዬ ተስፋ አደርጋለሁ። ኦኬ፣ ጋይስ መልካም ምሽት ለውላችሁ። ጌሙ ሚያዝያ ሀሰባት ሀያ አምስት ነው፣ ቅዳሜ የአሁኑ ቅዳሜ ማለት ነው። በኢትዮጵያ አራት ሰዓት ነው የሚጀመረው፣ ሶስት ሰዓት ምቱ ሚያዚያ ደግሞ ላይክ በኢሮፕ ደግሞ ሜይ ሶስት ነው። ማንም ሰው እንዳይቀር። ቲንክ ዩ ሶማች መልካም ምሽት።